ለሌሎቹ የጎላ ነበረ። እንዴት እንዴት የጎላ ሆነ? እንግዲያውስ የሶስት ሳምንት ክርስቲያኖች ናቸው። ያስ ከነ ተሰሎንቄ በላይ አይሚን ከነ ቆሮንቶስ በላይ እንግዲያውስ ጳውሎስ ቆሮንቶስ ላይ ወደ አስራ ስምንት ወር ገደማ አስተምሯል። እንደምታውቁት ግን እርስ በርስ ከመካሰስ የጌታን እራት ከመድፈር ማለት ሌላ ነገር አልነበራቸውም። አይደለም እንዴ? ምስክሮች አልነበሩም እምነት ለመናገር የእነዚህኛዎቹ ግን በሶስት ሳምንት ውስጥ የተለወጠ ሕይወት ተገኝቶባቸዋል። የተገኘባቸው ምስጢሩ ምንድን ነው? ቃሉን በሙላት በመቀበላቸው የእግዚአብሔርን ቃል የእግዚአብሔርን ቃል ተቀብለው ምክንያቱም ባለፈው እንደተነጋገር ነው የእግዚአብሔር ኃይል የመለወጥ አቅም የመለወጥ ጉልበት አለው። ሐዋርያው ጳውሎስ ዕብራውያን ምዕራፍ አስራ ሁለት ላይ ሲና ዕብራውያን ምዕራፍ አራት ቁጥር አስራ ሁለት ላይ ሲናገር ምንድን ነው የሚለን የእግዚአብሔር ቃል ህያው ነው የሚሰራ ነው በሁለት ቁጥር አስራ ሁለት የእግዚአብሔር ቃል ህያው ነው እና የሚሰራ ሁለት አፍ ካለው ሰይፍ ሁሉ ይልቅ የተሳለው ነው ነፍስን መንፈስን ጅማትንና ቅልጥምን እስኪለይ ድረስ ይወጋል፣ የልብንም ስሜትና ሀሳብ ይመረምራል፤ ብሎናል። የእግዚአብሔር ቃል ህያው ነው ማለት ምውት አደለም። የእግዚአብሔር ቃል የእግዚአብሔር ቃል ምውት አደለም፣ ህያው ነው። ህያው ብቻ ሳይሆን የሚሰራ የሆነ እንጂ ዝም ብሎ ነገር አይደለም። የእግዚአብሔር ቃል ህያው ነው፣ ይሰራል። እግዚአብሔር ቃል ይሰራል፣ ብቻ አይደለም። አያችሁ፣ በሁለት ወገን የተሳለ ስለታም ሰይፍ ነው። ህያው ስለታም ሰይፍ፣ ህያው ነው፣ የሚሰራ ነው ማለት ነው። ዱልዱም አይደለም፣ የሚወጋ ነው። ክብር ለጌታ! የሚወጋ በሁለት ወገን ከተሳለ ስለታም ሰይፍ ይልቅ ቃሉ የበረታ ታይመስ። ስለዚህ ይገባና ወደ ውስጥ ነፍስንና መንፈስን ይለየ፣ ጅማትንና ቅልጥምን፣ የልብን ስሜትና ሀሳብ ይመረምራል ተብሏል። ስለዚህ አያችሁ የተቀበሉት ይህንን የእግዚአብሔር ቃል ነው። ባህሪው ሰማያዊ የሆነውን የእግዚአብሔር ሰዎችን ዳግመኛ ሊወልድ የሚችለውን የእግዚአብሔርን ቃል ተቀብለዋል። የሆነ የሃይማኖት ሰባኪ አይደለም የተቀበሉት። የሆነ ግለሰብ አይደለም የተቀበሉት የተቀበሉት ዳግመኛ ሊወልድ የሚችለውን የእግዚአብሔርን ቃል ለዛ ነው ቃሉ ዳግመኛ አንደኛ ጴጥሮስ ምዕራፍ አንድ ቁጥር ሀያ ሶስት ላይ ያለው ላስታውሳችሁ ዳግመኛ የተወለ በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር ነው ይላል። ከማይጠፋ ዘር ለምን ከተባለ ይጠፋል እኮ የሚጠፋ ዘር አለ። ሥጋ ሁሉ እንደ ሳር ነው አለ፣ ክብሩም ሁሉ እንደ ሳር አበባ ነው። ሳሩ ይጠወልጋል፣ አበባው ይረግፋል። የጌታ ቃል ግን ለዘላለም ይኖራል። በወንጌል የተሰበከላችሁ ይህ ነው፣ የተሰበከው ይህ ነው የእግዚአብሔር ቃል፣ ምንም የሚያደርግ ዳግመኛ ሊወልድ የሚችል የእግዚአብሔር ቃል። መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠር ነው አይደለ ኢየሱስ? አያችሁ ከሙታን በመነሳቱኛ ለሕያው ተስፋ፣ ለማይጠፋ እድፈት ለሌለበት ለማያልፈው ርስት ዳግመኛ የተወለድ ነው በዚህ በተሰበከው የእግዚአብሔር ቃል ነው። ለምን? እምነት ከመስማት ነው፣ መስማት በእግዚአብሔር ቃል ነው። የእግዚአብሔር ቃል ሕያው ነው። ቅድም እንዳለ የሚሰራ ነው። ምውት አይደለም፣ ዱልዱም አይደለም። ሰይፍ ነው። ይወጋል፣ በሁለት ወገን ስሜትና ሐሳብን ነፍስንና መንፈስን ጅማትንና ቅልጥምን እስኪወጋ ድረስ ይለያል። የእግዚአብሔር ቃል የተሰሎንቄ አማኞች የተቀበሉት ይህንን የእግዚአብሔር ቃል ነው። እነ ጳውሎስ መጥተው የተሰበከው ቃል እነ ጳውሎስ መጥተው እነ ስልዋኖስ ወይም ሲላስ መጥተው እነ ጢሞቴዎስ መጥተው የነገሯቸው ቃል ይህንን የእግዚአብሔርን ቃል ስለዚህ የመልእክትን ቃል የእግዚአብሔር ቃል አያችሁ ከኛ በተቀበላችሁ ጊዜ በእውነት እንዳለ በምታምኑት ደግሞ እንደሚሰራ እያችሁ ይሰራል። የእግዚአብሔር ቃል ሚሰራ የእግዚአብሔር ቃል ዝም ብሎ አይነት አይደለም። ሚሰራ ሚሰራ የእግዚአብሔር ቃል ሚሰራ ይሄንን ነገራቸው። የሚሰራ የእግዚአብሔርን ቃል ተቀበላችሁት ብሏቸዋል። ቃሉ እንደ ማር ነው። ለጉሮሮ ጣፈጠኝ ተብሎለታል። ቃሉ እንደ ማር ነው፣ እንደ ወተት ነው። የእግዚአብሔር ቃል መን ለእግሬ መብራት፣ ለመንገዴ ብርሃን ነው ይለዋል። ብርሃን የሆነውን መብራት የሆነውን እንደ ወተት ያለውን እንደ ማር የሚጣፍጠውን ነፍስን ከስተት የሚጠብቀውን፣ ጎልማሳ መንገዱን በምን ያቀናል? ቃልህን ወይም ህግህን በመጠበቅ ነው ተብሏል። አያችሁ መንገድ የሚነፃ ወይም የሚቀናበትን ይህንን ቃል ነው። የተቀበሉ የተወደዳችሁ ቅዱሳን እኛ የተቀበልነው ቃል ይህንን ነው። እግዚአብሔር ይባረክ። ስለዚህ ይሄንን ቃል የተቀበሉ የተሰሎንቄ አማኞች መከራ የሌለው ህይወት አሳለፉ? በቃ የእግዚአብሔርን ቃል ተቀብለዋልና ኑሯቸው ሁሉ ህይወታቸው ሁሉ ከችግርና ከመከራ የጸዳ ነው? አይ፣ አይደለም። ዛሬ ዛሬ ያለው ወንጌል ምንድን ነው የሚለው? ኧረ ምንድን ነው ኢየሱስን ካመንክ ምንም አይነት ችግር የችግር ነጠብጣብ አያገኝም ብሎ የሚናገረው ሐሰተኛው የክርስትና ስብከት ማለት ነው። ምንም አያገኘም፣ ሴፍ ነህ አንተ እንደውም በቃ ትጠረምሳለህ፣ ትጥሳለህ፣ በቃ የሚገርም ነገር በህይወት ታገኛለህ የሚል ክርስትና ነው ዛሬ ያለው ግን በእውነት ክርስቶስን እየመሰሉ ሊኖሩ የሚወዱ ሁሉ ምን ያደርጋሉ ይሰደዳሉ የሚለውን ቃል በፍጹም መርሳት የለብንም የስ ስደት ይኖራል የስ መከራ ይኖራል ፈተናና መከራ ሲደርስብን እኛ ብቻ እኛ ጋ ብቻ ወይም በኛ ህይወት ብቻ የደረሰ እንዳይመስለን ደግሞ መጽሐፍ ይነግረናል። አንዳንድ ጊዜ አንዳንድ ችግራችንን እኛ ላይ ብቻ የደረሰ ይመስለናል። ለምሳሌ ለምሳሌ በጓደኛ መገፋት፣ በቤተሰብ መገፋት፣ ምናልባት ከማህበረሰብ መገለል፣ በንግድ መክሰር፣ በወላጅ መጠላት፣ በልጆች መገፋት ወይም ሌላ አይነት መከራዎች እኛ ህይወት ላይ ብቻ በእኛ ዘመን ብቻ አሁን ብቻ የደረሰ ይመስለናል። ቅዱሳን አንድ ነገር መረዳት አለብን። በወንጌል እውነት በመገፋት እኛ የመጀመሪያዎቹ አይደለንም። ከኛ በፊት እንዲ ያለ መከራ ያስተናገዱ ነበሩ። እኛ ላይ እየደረሰ ያለው መከራ እየደረሰባቸው ያሉ ሌሎች ቅዱሳን አሉ። ከዚህም በኋላ ይደርስ የሚደርስባቸዋል በሁሉም አይነት ዘመን በባለፈው ከኛ በላይ ዋጋ የከፈሉ አሉ። ስጋቸው በእሳት እስኪቃጠል ድረስ ለምሳሌ አንዱን ላንሳ። እነ ፖሊካርፕ ኦፍ ሰመርና የሰመር ፖሊካርፕ ታስታውሳላችሁ። በሰማንያ ስድስት አመቱ በጣም ሸምግሎ የተጎዳ ሰውነትና የከሳ ሰውነት እንደነበረው ይነገራል። እና የጎተቷ መጡት አንድ ጊዜ ብቻ በአመት አንድ ጊዜ ያው የቄሳር አምልኮ በሚደረግበት ዘመን አንዲቱን የእጣን የእጣኗን አንዷን ብቻ ፍሬ አንስተ የእጣኗን ኩሪዮስ ቄሳር ብለ እጣኑ ላይ እጣን እንትን ማጨሻው ላይ ጨምር። በቃ ከዛም በኋላ አንተ ደና ትሆናለ፣ በህይወት ትኖራል። አንድ ቀርብች ምን አለበት? በዚህ ሽምግልና ከምት በእሳት ተቃጥለ ከምትሞት አንድ ጊዜ ብታደርግ፣ በልባ ትመንበት በልባ ትመንበት፣ በውስጥ አትመንበት፣ እንዲሁ ምን አለበት ብለው መከሩት። በፍጹም ጌታዬን ለአንድ ሰከንድ እንኳን አልክደውም፣ አለ እና ትቃጠላለ። በዚህ ሰዓት እሱ በቀራንዮ መስቀል ስለ እኔ ኃጢአት ሲሞትልኝ እንዳላፈረው እኔም ለርሱ ምስክር ለመሆን በእሳት ስቃጠል አልፈራም ብሎ በስተ በሽምግልናው በእሳት እንደ ጧፍ እንደ እንጨት ነዶ ነው ህይወቱ ያለፈው። ከሱ ጋር ከአንድ ሺህ አምስት መቶ የሚበዙ ሰዎች ተቃጥለዋል ይባላል። ታስታውሱ እንደሆን በሰማዕታቱ ዘመን ከተካምፖ አይነት መጽሐፍትን ስታነቡ የሚገርም ነው። ስለዚህ ከእኛ በፊት በክርስቶስ ኢየሱስ የኖሩ ሰዎች ሲሰደዱ ነው የኖሩት፣ ከቤተሰብ ሲገፉ፣ ከሀገረ መንግስቱ ሲሰደዱ ከጎረቤቶቻቸው ሲሰደቡ፣ አያችሁ ስጋቸው ለአራዊት ሲሰጥ፣ በጋርደን ውስጥ እንደዚህ በብረት መታጠረንትን ውስጥ እንደ ሰም ሲቃጠሉ፣ በአደባባይ ውስጥ መከራ ሲቀበሉ ነው የኖሩት። ልንገራችሁ የክርስትና ውበት እንደውም መከራው ስለዚህ እኛ አሁን የሚደርስብን በክርስቶስ ኢየሱስ የሚደርስብን መከራ እኔ ብቻዬ አሁን ላይ የደረሰብኝ ነው፣ እኔ ላይ ብቻ ነው ይሄ መከራ ዶፍ እየዘነበብኝ ያለው ብለን አሁን በሚደርሰው ችግር ጌታ ልናማረረው አይገባም። ቁጥር 14 አንደኛ ተሰሎንቄ ምዕራፍ ሁለት ቁጥር አስራ አራት እንደዚህ ይላል ወንድሞች ሆይ በይሁዳ የሚኖሩትን በክርስቶስ ኢየሱስን ያሉትን የእግዚአብሔርን ማህበሮች የምትመስሉ ሆናችኋልና እነሱ ከአይሁድ መከራ እንደተቀበሉ እናንተ ደግሞ ያንን መከራ ከሀገራችሁ ሰዎች ተቀብላችኋልና። እነዚያም ጌታን ኢየሱስን ገደሉ፣ ነቢያትንም እኛንም አሳደዱ። እግዚአብሔርንም ደስ አያሰኙም፣ ያሰኙ ሰዎቹን ሁሉ ይቃወማሉ። ሁልጊዜ ኃጢአታቸውን ይፈጽሙ ዘንድ አሕዛብ እንዲድኑ እንዳንነግራቸው ይከለክሉናልና ነገር ግን ቁጣ ወደ እነሱ ፈጽሞ ደርሷላት። የተሰሎንቄ አማኞች ከገዛ ወገኖቻቸው የሐዋርያት ስራ ምዕራፍ አስራ ሰባትን ማየት ትችላላችሁ። ይቀበላል መከራ እየተቀበሉ ነው ያሉት። ከገዛ ወገኖቻቸው አይሁድ ያሉት እንደነ ጴጥሮስ እንደነ ጳውሎስ እንደነበሩት ክርስቲያኖች በገዛ ወገኖቻቸው ምክንያቱም ይግባኝ ብሎ ለመሄድ ሁሉ በገዛ ወገኖቹ ምክንያት የደረሰበት ምን ክስ እንደሆነ ታውቃላችሁ። በገዛ ወገኖች። ስለዚህ መከራ በየትኛውም ዘመን አለ። በየትኛውም ዘመን ነቀፋ፣ በየትኛውም ዘመን መከራ፣ በየትኛውም ዘመን ስደት፣ በየትኛውም ዘመን ለምንድን ነው ከተባለ ምክንያቱ በጣም ግልጽ ነው። እኛ ያለነው በእግዚአብሔር መንግስት ውስጥ ነው። ልብ በሉ በእግዚአብሔር የምንቃወመው ላ የት ሆነን ነው የምንቃወመው ካላችሁን ሰይጣን የዚህ ዓለም አምላክ ነው፣ እንደምታውቁት የዚህ ዓለም ገዢ ነው። እሱ በሚገዛበት ዓለም ውስጥ ሆነን የእርሱ የሆኑትን ነው ወደዚህ ወደ ብርሃን መንግስት ለማፍለስ የተጠራ ነው እንዴ ከዓለም እንድታወጣቸው አለምንህም፣ ማለ ግን እንድትጠብቃቸው ተብሏል። አያቹ፣ አይቺ ዓለም የዲያብሎስ ግዛት ናት። ተወደደም ተጠላም በኋላ እንመጣበታለን። ከቁጥር አለን ከቁጥር 17 የማትዮስ የማቴዎስ ወንጌል ምዕራፍ አራትም ኢየሱስን ሲፈትነው ሰይጣን፣ ይህ የኔ ነው ለምወደው ሰጠዋለው ብሎታል። እውነቱን ነው፣ የእሱ ነው። አዳምን በማታለል ዋናው ገዢ የሆነውን አዳምን ስልጣኑን ቀምቶ በእጁ አድርጓል። እሱ ግዛት ውስጥ ሆነን ከጨለማ ስልጣን ሰዎች እንዲድኑ አባት እንዲቀይሩ ሞትን በህይወት እንዲለውጡ እምንሰብክነነኛ። አያችሁ በዚህ ዓለም እንዳለው ኑሮ ፈቃድ በማይታዘዙት ልጆች ላይ አባት ነው። ኮሰይጣ ልጆች ላይ አለቃ የሆነውን ኃይል እየተቃወምን ነፍሳትን ምንምንለ እምንበዘብዝነ። አያችሁ አንዳንዶችን ከእሳት ነጥቆ ለማዳን ነው ያለነው በዚች ምድር ላይ እና እንዲህ አይነት ውጊያ እያደረግን ከጠላት ጋር እጁን አጣጥፎ ምናየውን ነገር ቆሞ ሊመለከተን አይችልም። በተቻለ አቅም በተቻለ አቅም ውጊያውን በእኛ ላይ ያጣድፈዋል። በተቻለ አቅም ውጊያውን ያጣድፈዋል ያጣድፈዋል ተስፋን ድንቁር እንድንትወው ምስክርነቱን እንዴት ነው እየሆነ ያለው ነገር ከአቅሜ በላይ ነው ብለን እንድንትወ በቤተሰብ ይመጣል በጓደኛ በትዳር አጋር በልጅ በስራ ቦታ በመሳሰሉት እየመጣ ጫናኛ ላይ እየፈጠረ ወከባኛ ላይ እያበዛ እርግፍ አድርገን የወንጌሉን ምስክርነት እንድንትወው ነው ጠላት ሚያደበው ይህንን ልናውቅ ይገባል። ወገኖች ስለዚህ መከራ ሲደርስብን፣ እግዚአብሔር መከራውን ማራ ከኛ ሕይወት ማራቅ እኮ ስለማይችል አይደለም፣ ግን ለድል ለክብር እንዲሆን። ምክንያቱም ፈተና ትዕግስትን እንዲያደርግላችሁ አውቃችሁ፣ ምዕራፍ ሶስት ላይ የምንመጣበታለን። መከራ ትዕግስትን ያደርጋል። አያችሁ፣ ስንጸና ሽልማት አለ። ያንን በዚያ በክብር በክብር የሚመጣውን ጌታ ተስፋ በማድረግ ልንጸን ነው። የጌታ ጸጋና ሰላም ይብዛላችሁ ተወዳጆች። ይህንን ይነግራቸዋል። ቁጥር አስራ ሰባት እኛ ግን ወንድሞች ሆይ ያለ ከቁጥር አስራ ሰባት ጀምሮ እኛ ግን ወንድሞች ሆይ ለበልብ ለፊት ለጥቂት ጊዜ ብዙ ናፍቆት ፊታችሁን ለማየት እጅግ ሞከረን። ወደ እናንተ ልንመጣ ወደን ነበርና፣ እኔ ጳውሎስ አንድና ሁለት ጊዜ ሰይጣን ግን አዘገየን፤ ይላል ጳውሎስ። ዝም ብሎ ቃል አስተማሪ ብቻ ሳይሆን የእረኛ ልብ ያለው አገልጋይ ነው። ከወገኖቹ ካገለገላቸው ሰዎች መለየት የሞት ያ በዚህም ዘመን ያለነውን የወንጌ